ሰላም ጤና ይስጥልን ውድ እና የተከበራችሁ የአንድነት ሚዲያ ተከታታዮች እንደምን አላችሁ? ግንቦት 13 2017 ዓ ም ከአንድነት ሚዲያ ዜና ይዘን መጥተናል። ተከታተሉን። በትናንትና ሁለት ግንቦት አስራ ሁለት ሁለት ሺህ አስራ ሰባት ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል ስምንተኛ በላይ ዘለቀ ክፍለ ጡር ዛንብራ ብርጌድ ጌት ከሌሊቱ አስር ሰዓት ተኩል ጀምሮ እስከ ምሽቱ ሁለት ሰዓት ተኩል ድረስ ባደረጉት ላስጨራሽ ውጊያ ድል ተጎናጽፈዋል። ዛንብራ ብርጌድ ባካሄደው ውጊያ ምክትል ሻለቃ አዛዥን ኢንጂነር ጌትነት ታደሰን ጨምሮ አርባ ሁለት በላይ የጠላት ኃይል እስከ ወዲያኛው የተሸኘ ሲሆን ከሀያ በላይ ደግሞ ቁስለኛ ሆነዋል። ውጊያው የተደረገው ዛምብራ ብርጌድን አፍናለሁ ማለት ጉቢያ ከተማ ካለው ጠላት ኃይል በተጨማሪ ከተለያየ አቅጣጫ የተወጣጣ የጠላት ኃይል በአስራ ሁለት መኪና ተጭኖ ወደ ፋኖቹ ቀጠና መንቀሳቀሱን ተከትሎ ነው። በዚህም መረጃው ቀድሞ የደረሳቸው የዛምብራ ብርጌድ አናብስት ፋኖች ቀድሞ በመጠጋት ወንበር ገደል በተባለ ቦታና ጥጅት ላይ ጠላትን አይቀጡ ቅጣት የቀጡ ሲሆን በአራት 4 ፓትሮል አስክሬንና ቁስለኛ እና ቁስለኛ ሲያመላልስ የዋለ ሲሆን የፋኖቹ ምት መቋቋም ሲያቅተው ከሀያ በላይ አስክሬን ጥሎ ወደ መጣበት ፈርጥጧል። እራስን ከመከላከል ወደ ማጥቃት የገቡት የዛምበራ ብርጌድ ፋኖች እስከ ጠላት ካምፕ ተከትለው በመግባት ሁለት የአድማ ብጠና እና አምስት ክላሽንኮቭ የደረት ጥቅና ከዝኖች የተማረኩ ሲሆን ለአገዛዙ መረጃ ሆኖ ሲሰራ የነበረ አንድ ባንዳ በቁጥጥር ስር

ንፁሃንን መረሸን የማይሰለችው የአገዛዙ ኃይል በእናርጅ እናውጋ ወረዳ መጤያ ቀበሌ ይልቃል ታደ የተባለ ግለሰብ እድሜ ሰላሳ ሶስት ረሽኗል። አገዛዙን በመጤያ ቀበሌ የኤሌክትሮኒክስ ሱቅ፣ ፀጉር ቤት እቃዎችን፣ የቁርስ ቤት እቃዎችን በሙሉ መሰል የንግድ ተቋማትን ዘርፎ ሄደዋል። በሸበል በረንታ ወረዳ የሚኒሻ መዋቅር እየፈራረሰ ነው። ኃይሉ አዱኘው ውለታው እና ረምረም ኃይሉ የተባሉ ያገዛዙ የሚሊሻ አባል የነበሩ በሸበል በረንታ ወረዳ፣ መርዛምባ ቀበሌ እና ወረወር ቀበሌ ተወላጅ የሆኑ ያገዛዙ ኃይል በሸበል በረንታ እያካሄደ አካሄደ ባለው ዘር ተኮር ጭፍጨፋ በመመረዳት የአማራ ፋኖ ብሔራዊ ኃይልን ስምንተኛ በላይ የዘለቀ ክፍለ ጦር ሽፈራው ብርጌድን ተቀላቅለዋል። በሌላ የድል ዜና የአንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ በዛሬው ዕለት የጠላትን እንቅስቃሴ በመከታተል ከገርገጭ እና ዳጊ ሌሊት 10 ሰዓት አስር ሰዓት ከአርባ አምስት ደቂቃ ተነስቶ ሳንጊን ለመያዝ ሲሞክር በአለማየሁ ከቤሽ አለቃ ልጆች ተቀጥቅጦ ተመልሷል። በዚህ ግንባር ሁለት ከፍተኛ አመራሮችም ሲደመሰሱ ከሰባት በላይ አስክሬን ተነስቷል። ጠላት ቁስለኛ በፓትሮል ሲያመላለስ ሙሏል። በደረሰበት ምስት የተበሳጨው ጠላት ተቋማትን ዘርፋል። የተክሌ ተራራ ማህበራት ቢሮንና የአማራ ብድር ቁጠባ ቢሮ በመስበር የተለመደውን ዝርፍ ያፈጽማል በሌላኛው የዳጊግ ግንባር ኮሎኔል ታደሰ ልጆች ኮሎኔል ታደሰ ሙሉነ ልጆች ዳጊ ከተማ ሰርገው በመግባት የአመራሩ መቀመጫ ካምፕ ሰብረው በመግባት በተፈጸመው ጥቃት አንድ ከፍተኛ መኮንን ተደምስሷል። ምቱም መቋቋም የተሳኑ የጠላት ጦር ቤተ ክርስቲያኖችን ምሽግ በመጠቀም ላይ ይገኛል። በተያያዘ የተሳሳተ መረጃ በመስጠት ተለይተ እንድንመታ አድርገውናል፣ በማለት የብልጽግና ወታደር መከላከያ እና ድማብተን እርስ በርስ ተፋጠዋል። በዚሁ የአማራ ፋኖ ብሔራዊ ኃይል የጎጃም ጎሞዴል ክፍለጦር የትሊሊ ዘንገና ብርጌድ በዛሬው ዕለት ትሊሊ ከተማ ዘልቀው በመግባት ስኬታማ ኦፕሬሽን ፈጽመዋል። በውጊያው ከፍተኛ የሰውና የቁስ ኪሳራ በጠላት ላይ ማድረስም ተችለዋል። ተከታታዮቻችን ለዛሬ የነበረን ዜና ይህንን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።